ፀጉር እረዝሟን መስተካከል አለብህ። ማርያምን ዞር። አንቺ ነው በቃ ነው። ፀጉርህን ካልቆረጥኩ ዛሬ ንቅንቅ አልፈልግም። አልፈልግም ያ ምኑን የቆሻል ጥርስ ቆሽ አልቆየ ላዝነው አቧራ ይዟል። ሰላም ሰላም ሰላም። ውድና የተከበሯችሁ የኛ ውድ ቤተሰቦች እንዴእናችሁ ደህናናችሁ ወይ? እኔ በጣም ደህናነኝ እግዚአብሔር ይመስገን። በነገራችን ላይ ከኋላ የሆነ ነገር ደብቅ ያለውእና ያ መቼም ጥሩ ነገር ነው፣ ለእኔ ጥሩ ነገር ነው፣ ለእናንተ ጥሩ ነገር ይሁን አይሁን አላውቅም። እሱን በኋላ አብረን የምናየው ይሆናል፣ ግን እዚህችጋ ማለት ነው የሆነች ትንሽ የተዘጋጀች ለቡቡ የምትሆን ምርጥ ስጦታ አለች እና ያው ሲመጣ ይወደዋል ብዬ ተስፋ አደርጋለሁ። እና እናንተም ትንሽ ለማጓጓት ያክል ነው የደበቅኩት ከኋላ። ስትታይ በጣም ትንሽዬ ነች፣ ግን በጣም ትልቅ ስራ የምትሰራ ውድ የሆነች ስጦታ ነች እና ያው እሱም ይወደዋል ብዬ ተስፋ አደርጋለሁ። እናንተም ትወዱታላችሁ ብዬ አስባለሁኝ። እና ትናንት አይታችኋል፣ እንደዛ አሰቃይቶኛል። አልጠበቅኩም እንደዛ ያደርጋል ብዬ እና ያው አብዛኞቻችሁ ሰራ አላት እያላችሁ ነበር ግን እኔ በጣም ነው የተናደድኩት እንደዛ ተጫውቶብኝ ጨጓራዬን ላጥ አድርጎት እኔ ደግሞ ዛሬ ጨጓራውን አይደለም ጸጉሩን ሁላ ምልጥ የሚያረግ ስራ ይዤ እመጥቻለሁ ማለት ነው እቺ ያው ጸጉሩ አይታችኋል ረዝሟል አይደል በጣም ነው የረዘመው። አስቸግሯል፣ እና ተቆረጥ ብየዋለሁ፣ አልቆረጥም ብሎኛል ማለት ነው። ስለዚህ እኔ ዛሬ ከጨጓራው አልፌ ጸጉሩን ልልጠው፣ ይችን ነገር ይዤ እመጥቻለሁ። ያው ተሰራለች። ባይዘወይ እየሰማችሁ ነው አይደል ድምጹን አአ እና ዛሬ ጸጉሩን እላጨዋለሁኝ። ቆርጠዋለሁ፣ ነው እላጨዋለሁ ነው የሚባለው? ቆርጠዋለሁ። እሺ በቃ ቆርጠዋለሁ ይሁን። ለማንኛውም ውድ ቤተሰቦች እኔ ትናንት ቅጥል አርጎኛል፣ ከምነግራችሁ በላይ ማለት ነው። ስለዚህ እኔ ደግሞ ዛሬ በደንብ አርጌ ቅጥል አረገዋለሁ። አልደወልኩለትም፣ በነገራችን ላይ አልነገርኩትም፣ ግን ያው አሁን ከእናንተ ጋር ሆነን አብረን እንደውልለታለን፣ እንጠራዋለን። እንደሚመጣ ተስፋ አደርጋለሁ፣ ተመችቶት ማለት ነው። አይመቸኝም እንዳይለኝና እዚሁ የባሰ ጨጓራ ልጣለሁ ብዬ የእኔ ጨጓራ ተልጦ እንዳልሄድ እስኪ እንደውልለት ቤተሰብ ው ቡቡ ጋር እንደውላለን ከዛ በኋላ ሚለንን እንሰማለን ማለት ነው። አይመቸኝም እንዳይለኝ ብቻ ጉዳት ቪ ሄሎ ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። አስማተኛዋ ልጅ እንደት ነሽ? ድምፅዎት በጣም ያምራል። አሁን ስዘፍኑ ሰማሁ ልበል ለሰነልሽ ደስ ይለኛል። የፍየል ድምጽ ነው። እንደ ሰሞኑን ኧረ አይደለም፣ የበቅ ዜማ የፍየል አስፈላጊ ሳያን ነው። በእናትሽ የደወልሽው እውነት ለምን? ምን ነው የሆነ ነገር እያስተካከሉ ባስ ባስባስ ባስ ባስ እያልኩኝ በደከመኝ ሰዓት የድካሜን ራብ ለማስታገስ ደውለሽ ይሄን የደረቀውን ጨጓራዬን ይባስ ልታደርጊው የደወልሽው? ሀይሚ እንዴት ነሽ? ንኪ በጣም ወይኔ ልቤ፣ ቅል ለካኔ ያንተ ድካም ማስረሻ ነኝ። ታላቅ የደረቀው ወንድ አደረግሽን ያልኩሽ እንጂ ደረቅ ወይን ይበላችሁ። እሺ ደና ነክ አለሁልሽ። እንዴት ነሽ በእናትሽ? አለ ይመስገን፣ በሰላም ነው። ከነጋ ያልደወልክልኝ እዩ ባስፋስ እያልኩ ነው እያልኩ ያልደማኝኝ ነው ለእኔ የሚሆን ጊዜ አጣ። እኔ ድካም አረ፣ አረ አይደለም፣ በእናትሽ ምንም አላውቅም እኮ አንድ ዘፈን ብትለቅ እሺ፣ ግጥም አንቺ ገጣሚ ያረለ ግጥም ስጭኝ። እኔ ይለቃሉ በቃ፣ እኔ ለሁላችሁም ድምጽ ላላችሁ ሁሉ የሆነ የድምፅ ተስፋ አላቸው የመባል ቻንስ ምንድነው የሚባለው? ተስፋ ተስፋ፣ በቃ የሆነ ድምጽ ለመባል ዘፋኝ የመሆን ቻንሴን ታለመልም ያለሽነ። አዎ፣ እንዴ፣ እኔ ታለንቴን በጣም ነው ማበረታታው። በዚህ ድምጽ ባዘፍንበት ደግሞ እንዴት ደስ እንደሚል ቴንክ ዩ። ባዘፍንበት ነው እኮ ያልኩት። ቴንኪ ያልዘስምም አልኩ ለትብብሮት የሰው ጆሮ እንደ እንዳይደማ ላደረግሽው ሙከራ ቴንኪ በጣም እሺ ስሟኝ አሁን ከነጋ ለምንድን ነው ያልደወልክልኝ ለእኔ ጊዜ አታ አልተመቸኝም ባስባስ እያልኩ ነበር ለእኔ ጊዜ ታጣለህ ወይ እሺ አላጣም አሁን ዘግቼ ልደውል ድጌ አረ በቃ ዘግተው ከምትደውልማ ብትመጣ ያለውበት ደስ ይለኛል እሺ ነገ እያስተካከልኩ ነው መጣ አረ አረ አይደለም በቃ ትተህ ሆና እንዴ ማርያምን ማርያምን የትናንት ነው ቦታ አካባቢ፣ ትናንት የተገናኘንበት። እሺ እኮ ቶሎ ና በእናትህ፣ ደግሞ ሰዓት እየሄድን ነው። አንቺን ያወራሁበት ታይም እንኳን ብዙ ነገር ሰራበን ነበር። ምሳ አብረን እንብላ ብዬሽ እኮ ነው። እሺ ምን አልክ ታዲያ? አሁን ውጣ እስኪ በርስ ዘጋ ልስማ። እሺ፣ ቤት አይደለም። እሺ፣ በቃ ቶሎ ነው። እሺ። እና እንደቆ ዘጋብኝ። አይታችኋላ? ቤተሰብ እንዴት እንግዲህ እንደማደርቀው። ምሳን ብላ ብዬ ነው የጠራውት ከዛ እንግዲህ እንደለመደብኝ እኔ እንደሆነ መቼም ሰላም ሲሆን ደስ አይለኝም። እንግዲህ ያው ብድሩን የማይመልስ ሰው፣ እኔ አሁን ብድሩን የማይመልስ ወንድ አለልም፣ ብድሯን ማት የማትመልስ ሴት አለልም። ብድሩን የማይመልስ ሰው ሰው የተባለ ፍጡር ሁሉ አይወለድ። ስለዚህ ዛሬ እቺ እስቲ ቆይ ጸዳ ጸዳ አላርጋት። የምር ግን ቤተሰብ ጸጉሯ አልረዘመም እንዴ? ቆይ ለምን አንደኛውን ሹርባ አይሰራም? እኔ በጣም ነው እኮ እየተሰማኝ በሱ ጸጉር ማደግ። ስለዚህ ዛሬ ጸጉሩ ይቆረጣል ወደደም ጠላም። ግን ከዚህ ይልቅ መቀስ ነበር የሚሻለው። መቀስ ደግሞ አጣው። እዚህ ሀገር መቀስ የለም መሰለኝ። በእምዶም የሚቆረጡት ግን፣ መቀስ ለካ ትናንሽ ከተሞች ላይ ነው ያለው። እኔ መቻወኩኝ። ታዲያ ለማንኛው ውድ ቤተሰቦች ሰዎች፣ እንግዲህ እንዳያችሁት ነው ጸጉሩ ላጥ ይደረጋል። እስከዛ ድረስ እንግዲህ ያው ቪዲዮን ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ ጠብቁ። እንግዲህ እሱ እስኪመጣ ድረስ እንጠብቅና መጠር ያልተገኘ የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ! ውበት ነፍስ ሕይወትን ዘርቶ መጠሪያ አልተገኘም የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ! ውበት ነፍስ ሕይወትን ዘርቶ የለሺ፣ ማምሳያ የቆንጂና ጣሪያ፣ የውበት ማድሪያ፣ በሰፈሩ ሁሉ የሚያማምር ሞልቶ፣ ውበትሽ እንዳርማ የሚታየው ጎልቶ፣ የንግስ ግርማልሽ

አይንሽ እንዳይ መጠሪያ አልተገኘ የሚሆንሽ ላንቺ ተስማምቶ ቆንጂና ራሱነሽ ውበት ነፍስ ሕይወትን ዘርቶ መጠሪያ አልተገኘ የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ ውበት ነፍስ ሕይወትን ዘርቶ አልተፈጠረም ሰው የለሺ ማምሳያ

ምንድን ነው የሆንክ? ካፕ ታጠበዋለሁ። ገብቼ ጸጉር በጣም ረዝሟ እና እስኪ እሺ፣ ታጠበዋለሁ። ደግሞ ምሳ አብረን እንበላለን። ታጠበዋ የቀነሳል። እሺ፣ ና፣ እሺ፣ እዚህ ጋር አትራቀኝ እንዴ። ሰላም ቤተሰቦች እንዴት ናችሁ? ነው ያለው ፈጣሪ ይመስገን። የሆነ በቃ አስቸኳይ ነገር ውስጥ ሆኜ ነው ተሯሩ ጨምጬ የመጣሁት። እሺን ከይዘህ ሰላም በላችሁ። እኔ ያለሁት በደንብ ባወራችሁ። በጣም ደህና ነኝ እና አንቺ ምንድን ነው ደግሞ የሚ ምን ሊሰራልሽ ነው? እህ እኔ ዝም ብዬ ነው እባክህ፣ አንዳንድ አንድ ጽምህ ምናምን ታስተካክልበታለህ ብዬ ገዝቼ የለ ነው። እዛ ቤት ምናምን አንድ አንድ የሚችል ሰው ካለ ያስተካክሉ። ስጦታ ነበረ፣ የስጦታው ወረቀት ነበረ ገንጥየው ነው አዲስ ነው ለማለት ያክል ነው። ልቀቀኝ እስኪ አንዴ እሺ። እና ቤተሰቦች ደክሞኛል ወነ ጠዮ ስሚኝ፣ ስራ አለብኝ አሁን። ለምንድን ነው የፈለግሽኝ ጠቅ ጠቅ ጠቅ አድርገሽ? አንደኛ ያው ቤተሰብን ሰላም እንድትል ነው። ሲቀጥል ደግሞ ቤተሰቦች ደህና ናችሁ ነው። በቤተሰብ ፊት ምሳ እንድትጋብዘኝ ነው። ገና እኮ ነው ሰዓት ማለት ገና ነው እኮ። አራት ሰዓት ሄዷል። እስከዚህ ሰዓት ከጾምኩኝ በቃኛል። እሺ በቃ።

አታርክሚኝ፣ በእናትሽ ተይ። እንቢ ፀጉሬ ይቆረጥ። ስለዚህ እኔ አልፈልግም። ፀጉሬ ረዝሟል አልፈልግም። ይቆረጥ እንዴ ነው የጠራሽኝ ልታደርግኝ? አፍንጫሽ ውስጥ ነው ሰዎች፣ በጣም ብዙ ሰዎች ፀጉሩን አስተካክልለት ብለውኛል ታዝዤ ነው የመጣሁት። እና እኔ በአንቺ ለማጅ እዚህ ጋር ስታይ አሻንጉሊት ነኝ፣ አሻንጉሊት ነኝ ስታይ፣ አልፈልግም። እምቢ። አይ ሚረፊ ነው የሚቆሸው። አጥቢያ እንዴ ቆይ ወይ ጣልብስህ ራሱ አቧራ ነው። ይህ ቡሩሹ ያራግፍልሃል። የማጽዳት ችግር ነው ያለብሽ። ማጽዳት ምናምን ነው ፈልጊው። ቤት ልብስጠ የጽዳት ቀን ነው። የወለቀ ልብስ አላጥብም። ሰው ላይ ያለ ልብስ ማጽዳት እሺ እ የሚታይ በእግዚአብሔር ተይ፣ ግን ተይ አና ፍጥሽ አለች። ፀጉር አቧራ ይዟል አልፈልግም። እንደ ሃይሚን ያልፈልግም እኔ ስትቆሽሽ ደስ አይለኝም እኔ አንተ አልፈልግም

በረቀስሻለሁ እኔ እኮ አርፈኩም ሙሲን ከፈለክ አርፈኩም እመጣለሁ። እኔ ስለምታሳዝነኝ ነው እመጣለሁ። አብሯ ደግ እኩያ ባልንጀራ ማለት ባልንጀራ ማለት ካጠገብሲ ሆነው እንዲህ የከፋለት እንዲህ የከፋለት አይከሰስም። ጎዳና ነው ወሳጅ ነው አይ ከሰስ ጎዳናው መላሽ ነው። ነያ ነያ ነያ አው ነያ